በጅማ ከተማ እየተከናወነ ያለው የኮሪደር ልማት ስራ የነዋሪዎችን የትራፊክ እንቅስቃሴና እንዲሁም ደግሞ የከተማዋን የትራፊክ ፍሰት እንዳሳለጠው ነዋሪዎች ይናገራሉ። የኮሪደር ልማቱ የከተማውን ቪው በሚገባ ቀይሮታል። ትላንት ትላንት ወዲያ እነዚህ መንገዶች እንደዚህ አልነበሩትም። እግረኛ መንቀሳቀሻ ቦታ አልነበረም። ተሽከርካሪውም እግረኛም በአንድ አቅጣጫ ነበር ሲጓዝ የነበረ። አሁን ላይ ትልቅ ለውጥ አለ፣ ትልቅ ምርት አለ። በምታየው መልኩ መንገዳችን አምሯል። የእግረኛ መንገድ ለብቻ አለ። የእግረኛ ወኪያ ያለ የሳይክል መጓዣ መንገድ አለ ለትራፊክ ፍሰቱ በሚገባ መልኩ አመቺ ሁኔታ ፈጥረዋል። ኮሪደር ልማቱ አሁን ባመጣው የመንገድ ስፋት ስራት ወይታው አንደኛ ከተማችን ምቹ አርጓት፣ ጽዱ አርጓታል። የመንገድ የእግረኛና የሳይክል፣ የመኪና መንገድ አንድ ለነበረ ጊዜ ቤት ምን የምንሄደው የምንጓዘው አሁን በሚታየው መልኩ የእግረኛ ለብቻ፣ የሳይክል ለብቻ፣ መንገዱም ጽዱ ሆኖ ከተማችን ሰፍታ ውብ ሆናለችና ውብ ጅማን ስላየን ደስ ብሎናል። ይህ የምትመለከቱት ቦታ ከዚህ ቀደም እንደዚህ አልነበረም። ደረጃው አምሮ ነዋሪዎች በእግር ለእግረኛ እንዲሆን እንዲሁም ደግሞ ለአካል ጉዳተኞችም ምቹ የሆነ መንገድ ተሰርቷል። ይህ የትራፊክ እንቅስቃሴ ከማሳለጥ አንጻር በጎ አስተዋጽኦ እንዳለው ነው ነዋሪዎች የሚናገሩት። ከዚህ በፊት ይህ መንገድ አስቸጋሪ ነበረ፣ መንገዱም አይመችም፣ የእግረኛ መንገድም አልነበረውም። አሁን በኮሪደር ልማት የተነሳ ቆንጆ መንገድ ተሰርተዋል። የከተማን ውበት ከእንደገና ፕላስ ደግሞ የትራፊክ ፍሰቱ ላይም ጥሩ አስተዋጽኦ አድርጓል። ለእግረኛው እና ለተሽከርካሪ ልዩነት እጅግ በጣም አምጥተዋል። ይህንን መንገድ ደግሞ በተስተካከለ ሁኔታ መሰራቱ ትራፊክ አደጋውን፣ መጨናነቅን ይቀንሳል ብለን ስለምናምን የተሰራው ስራ ደግሞ አንዳንድ አካባቢዎች ላይ ያለው በቀጣይ ሌሎች አካባቢ ቢቀጥል እጅግ በጣም ጥሩ ነው ላለ የትራፊክ ተቆጣጣሪዎችም ስራችንን አቅለዋል ይላሉ። በተለይም በዚህ አመት አደጋ ስለመቀነሱ የከተማው ትራንስፖርት ኤጀንሲ ገልጿል። ይህ ኮሪደር ባልተሰራበት ቦታ እግረኛና ተሽከርካሪ እየተጋፋ ነው የሚሄደው። አሁን ግን እዚህ ኮሪደሩ አልቆ ጨርሶ ስራ ክፍት በሆነበት ቦታ ደግሞ እግረኛና ተሽከርካሪ ሳይገናኝ የትራፊክ አደጋም እየቀነሰ እዚህ አካባቢ የምታዩ ጅማ ከተማ ላይ ዘንድሮ የትራፊክ አደጋ በ16 ቀንሷል። የዘጠኝ ወሩን ሪፖርት ስናይ ዘንድሮ የዘጠኝ ወር ሪፖርት ላይ በ16 ቀንሷል ማለት ነው። የኮሪደር ልማቱ ካመጣቸው ጠቀሜታ ውስጥ አንዱ የትራፊክ አደጋን መቀነስ ነው። ይህም በቁጥር ስናነሳው በ2016 የነበረውን አደጋ በምናነሳበት ወቅት አጠቃላይ ወደ 82 አደጋዎች የደረሱ ሲሆን በ2017 ወደ 61 ዝቅ ብሎ ነው ያለው። ይሄ በአጠቃላይ አደጋ ሲሆን የሞት አደጋ ወደ 21 የነበረውን ወደ 9 ዝቅ እንዲል አድርጓል። እንዲሁም የተለያዩ ከባድና ቀላል አደጋዎችን ወስደን በምናይበት ወቅት ያም በቁጥር እጅግ የኮሪደር ልማቱ የቀነሰ መሆኑን ማሳየት ይቻላል ማለት ነው። አሁንም የኮሪደር ልማት ስራው እንደቀጠለ ነው የሚገኘው። እስካሁን ባለው ሁኔታ ግን በከተማዋ የተከናወነው የኮሪደር ልማት ስራ የትራፊክ እንቅስቃሴውን አሳልጦታል።